ጤና ስጥልኝ የቻናል ተከታታዮች፣ ዛሬ ቅድሚያ የሚያሰጡ የመንገድ ዳር ምልክቶችን እናያለን። ምን አልኩን? ቅድሚያ የሚያሰጡ የመንገድ ዳር ምልክቶች። ቅድሚያ የሚያሰጡ የመንገድ ዳር ምልክቶች ትርጉማቸው ያው ቅድሚያ አለህ ወይም ደግሞ ቅድሚያ ስጥ ማለት ነው። ቅድሚያ የሚያሰጡ የመንገድ ዳር ምልክቶች ቅርጻቸው፣ ጠርዛቸው እና መደባቸው የተለያየ ነው። ተግባራቸውም ቅድሚያ አለህ ወይም ደግሞ ቅድሚያ ስጥ ማለት ነው። አሁን የተወሰኑትን እናያለን። ከላይ ከመጀመሪያ ስንጀምር ምን ይላል? ይህ ምልክት የሚያሳየን ለተላላፊ ቅድሚያ ስጥ። ይህ የመንገድ ዳር ምልክት ብዙ ጊዜ የሚቆመው ቀኝ ታጣፊ ለሆኑ ተሽከርካሪዎች ነው። አሁንም ስቶፕ የሚል ምልክት ያሳየን። ይህ ማለት ቆመህ ለተላላፊ ቅድሚያ ስጥ። ይህ የመንገድ ዳር ምልክት ብዙ ጊዜ የሚቆመው ለዋናው መንገድ መጋቢ በሆኑ መንገዶች ላይ ነው። አሁን የእጅ ምልክትና ስቶፕ ያሳየናል። ይህ ማለት ቆመ ለተላላፊ ቅድሚያ ስጥ። ይህ መንገድ ዳር ምልክት ብዙ ጊዜ የሚቆመው የተለያዩ ፍተሻ ባለባቸው መንገዶች ላይ ነው አሁንም በክብ ውስጥ ጥቁር ቀስት ወደ ታችና ቀይ ቀስት ወደ ላይ ያሳየን ይህ ማለት ከፊትለፊትህ ለሚመጣ ተሽከርካሪ ቅድሚያ ስጥ አሁንም በአራት ማዕዘን ውስጥ ቢጫ ያሳየናል ይህ ማለት ቅድሚያ አለህ ማለት ነው አሁንም በአራት ማዕዘን ውስጥ ቢጫው በጥቁር ተሰርዞ እናያለን ሰረዝ ሰረዝ ያለበት ይህ ማለት ቅድሚያ አለህ የሚለው መጨረሻ ማለት ነው